ተመልካቾቻችን አሁን የምገኘው በጂኤስ ኤል ቸርች ነው፣ የህይወት ምንጭ ቤተክርስቲያን ነው። እንግዲህ በጣም ያሳዝናል የደረሰው ነገር። እንግዲህ ያለበት ቦታ ድረስ በመሄድ ያለውን ሁኔታ ወደ እናንተ ለማድረስ ነው ማለት ነው። በጣም አሳዛኝ ክስተት ነው ማለት ነው። እስኪ ከኔ ጋር ደግሞ ወደ ውስጥ ያለውን ሁኔታ እናያለን ማለት ነው። እንግዲህ እንደምትመለከቱት በጣም ያሳዝናል። አይ ቲንክ ሙሉ ለሙሉ እንደዚህ ነው ለታች የገባው ማለት ነው። ለታች እንደዚህ ዘጭ ነው ያለው ማለት ነው። ከዙሪያ እንደምታዩት ማለት ነው ምናልባት የሁለ የኔን ቁመት ሁለት የኔን ቁመት ሁለት አያክልም ከኔ ቁመት ሁለት በሚያህል ሁኔታ እንግዲህ እንደምትመለከቱት ከኋላ በጣም ትልቅ ጉድጓድ ነው የተፈጠረው። በቤተክርስቲያን ውስጥ ያሉት ደግሞ የህፃናት መማሪያዎች አሉ። ተመልካቾቻችን እንግዲህ አሁን በጂኤስኤል ቤተክርስቲያን ቅጥር ግቢ ውስጥ ነው የምገኘው። ቅድም እንዳስቃኘዋቸው እንግዲህ በቤተክርስቲያኒቱ ቅጥር ግቢ ውስጥ የደረሰው አደጋ በጣም ከባድ አደጋ ነው። አሁን አጠገቤ ፓስተር አለሽ። ፓስተር እንዴት ቆየሽ? ሰላም፣ ሁሉ ይመስገን። ያየነው ነበረ፣ ትንሽ በጣም ከባድ ነው። እንደው እንዴት ትገልጫለሽ? የደረሰው ጉዳት በንብረት ላይ ምን ያህል ነው? እንግዲህ ያው የልጆች መማሪያ የሰንደይ ስኩል መማሪያ ነው፣ በየእድሜያቸው የሚማሩበት ክፍል እንዲሁም ደግሞ የሴቶች አራት ሽንት ቤት የወንዶች አራት ሽንት ቤት እና የፓስተሮች ሽንት ቤት አብሮ ነው የሰጠመው። እንዲሁም ደግሞ ሶስት ቢሮዎች ኦልሬዲ ተደርምሶ ወድቋል። ሌሎቹም እንደዛው ጀምሯል፣ ተሰነጣጥቀዋል። እና እንዳየሹ ነው እንግዲህ ከፍተኛ ጉዳት ነው የደረሰው። ወደ መሬት ነው የገባው። ግን ያው አዳራሹ ጋር አልደረሰም። እንግዲህ እንዳያችሁት ነው። ከፍተኛ ጉዳት ነው የደረሰው። ቢሮዎቹ ሙሉ ለሙሉ ወድመዋል። እንደገናም ደግሞ ሽንት ቤቱ እንደገና የህፃናት በየእድሜያቸው የሚማሩበት ክፍል ነው። እንዲያውም ውስጡ ላይ ኢየሱስ እኔ ያላቸውን ሰባት በዮሐንስ ወንጌል እኔ ያላቸውን ሰባት በስዕልና በጽሁፍ ተስሎ ፕሮፌሽናል የሆነ ሰአሊ መጥቶ ልጆቹ በቃላቸው እንዲሸመድዱት ሌላ ደግሞ በዮሐንስ ወንጌል ሰባት የሰራቸውን ተአምራቶች ተአምራቶቹን በስዕልና በጽሁፍ አድርገን ተስሎ ለልጆቹ በቃላቸው እንዲያጠኑ እየተደረገ የልጆች ክፍል ነው። እንግዲህ የሰንደይ ስኩል መማሪያ ክፍል ነው። ሙሉ ለሙሉ እየሰመጠውና ከፍተኛ ጉዳት ነው የደረሰው እንዳያችሁት እንደው ምናልባት እንግዲህ እዚህ ጋር የተሰመረውንም ሳይ ነበረ። ቤተ ክርስቲያኒቱ ጋር የሚደርስ እንግዲህ ወደ ቢሮዎቹ፣ ወደ ተከታዮቹ እየደረሰ ነው የሚገኘው እና ወደፊት ቤተ ክርስቲያኒቱ እንደ ምን ነት ጣ ይኖራታል? እንዴትስ ነው ስጋቱ? በምን ያህል ልክ ነው? ባለሙያ አይቶታል? እንደ ምን ነት መረጃ አለ? ባለሙያ አይቶታል ማለት የወዲያኛውን አይቷል። የእኛን ግን አሁን መጥተው እንመረምራለን ብለውናል። እስከዛው ድረስ ግን ወደ አዳራሹ አልደረሰም። አምልኮ ግን ለጊዜው ህዝብ ተሰብስቦ እንዳይጎዳ በሚል አንድ እሁድ ዘለናል። ያን ደግሞ በእኔ ቤት ውስጥ አገልጋዮችን በመጥራት አገልጋዮች ብቻ የአምልኮ ስርዓት አይቆምም በሚል አምልኳችንን እዛ ቀጥለናል። እና ሁኔታው እዚህ ይሄኛው ዝቅተኛ እንግዲህ ምናልባት ወደ ጫካው የተጠጋ ስለሆነ ይሆን አላውቅም። እንግዲህ ይሄኛው ፓርት ከፍሎ ነው የወደቀው ወደዛ የገባው፣ ወደዚህ ግን ብዙ የሚያሰጋ ነገር የለም። ይሄኛው ግን ምናልባት ዳር ላይ ስላለ ዝናቡም ደግሞ ዘንድሮ በጣም የከፋ ዝናብ ነበረና ከጀርባውም ደግሞ ወንዝ ስለሆነ በዛ ሁኔታ ይመስለኛል እንግዲህ ይሄ ነገር እንደው ምናልባት ፓስተር ይህንን ፕሮግራም የሚከታተሉ ከሀገርም ውጭ ያሉ ቅዱሳን በምን ያህል ልክ ደግሞ ከቤተክርስቲያን ጎን መቆም አለባቸው ትያለሽ? እንግዲህ ፓስተር በዋናነት በቤተክርስቲያን ብቻሽን እየመራሽ ትገኛለሽ። እኔ በጣም ሞቲቬት ያደርገኛል፣ ያንቺን ብርታት ሳይ፣ ጥንካሬሽን ሳይ ለወንጌል ያለሽ ያለሽ ማለት ነው እና ምናልባት ይህንን ፕሮግራም የሚከታተሉ ተመልካቾቻችንም ከዚህ ቤተክርስቲያን ጎን መቆም ማለት ከወንጌል ጎን መቆም ማለት ነው እና ሰፊ ስራ ይጠብቃል ብዬ አስባለሁ። የወደሙት እንደገና መስራት ቢሮዎቹን፣ ማደስ እንደገና መሰረቱንም በመልካም ነገር ለመስራት ማለት ነው እና እንደው ምን ትያቸዋለች ቅዱሳኖችን እንግዲህ በኢትዮጵያ፣ ከኢትዮጵያ ውጭ በዓለም ዙሪያ ያላችሁ ቅዱሳን አብራችሁን እንድትቆሙ ጥሪ ማድረግ እፈልጋለሁ። ይሄ የትውልድ ነው። ከዚህ በፊትም የሰንደይ ስኩሉን የቢሮዎቹን፣ አሜሪካ፣ ካናዳ አውሮፓ ያላችሁ ቅዱሳን ተባብራችሁ እንዲሁም ደግሞ ቤተ ክርስቲያን ውስጥ ያላችሁ አገልጋዮችም ምዕመናንም ተረባርባችሁ የሰራችሁት ነው። ይሄና በደረሰብን ጉዳት በደረሰብን ነገር ኃጢአታችሁ ነው፣ በደላችሁ ነው፣ ገና ትጠፋላችሁ የሚል ንግግሮችን ሳይሆን አብረን የእግዚአብሔርን ስራ ብንሰራ እጅ ለእጅ ተያይዘን ነገ ህያጆች ነ። ነን። ስለዚህ ሳኔድ የእግዚአብሔር መንግስት በገንዘባችን ብንሰራ ይሄ የፈረሰው የህፃናት መማሪያ ክፍሉ ነውና ስለዚህ ህፃናቶች ደግሞ ከልጅነታቸው ጀምሮ ከዚህ በፊትም ተናግሬ ያለሁ ታውቃላችሁ። ከ10 አመት እስከ 16 አመት ያሉ ታዳጊ ህፃናቶችን ቅዳሜ ቅዳሜ ወደ ሰማንያ የሚደርሱ ልጆችን የማስተምረው እኔ ነኝ። እነዚህ ልጆች ላይ ወንጌል መስራት ማለት ቀላል ነገር አይደለም። እኔ በልጅነቴ ኢየሱስ ውስጤ ስለገባ ዛሬ ቤተክርስቲያን ተክያለሁ። ነገ ሐዋርያት ሆነው ወንጌላዊ ሆነው መጋቢ ሆነው በምድሪቷ ስፋትና እርዝመት እንዲዘረጉ ልጆች ውስጥ ኢየሱስን መክተት አለብን እና የልጆች መማሪያ ነው የፈረሰው። ልጆችን በጣም የሚገርመው ከስልሳ በላይ የሚሆኑ ህፃናት ከሰባት ዓመት ጀምሮ ያሉ፣ ቤተ ክርስቲያንም ደግሞ ያውቃሉ፣ የቤተ ክርስቲያን አገልጋዮች ያውቃሉ፣ ምእመናኖች ያውቃሉ። እነዚህ ከአንድ ወር በፊት ለነዚህ ህጻናቶች መንፈስ ቅዱስ ሙላት ጸልየን እነዚህ ህጻናቶች በመንፈስ ቅዱስ ተሞልተው በልሳን ሲጸልዩ ከማየት በላይ ምን ደስታ አለ? እነሱ ሲሞሉ ያዩ ሌላ ደግሞ ህፃናቶች እኛም መሞላት እንፈልጋለን ብለው በሳምንቱ ወደ ሰላሳ የሚሆኑ ህፃናት እንደተሞሉ ጉባኤ ላይ ወጥቼ ተናግሬ ህዝቡ ሁሉ ለእግዚአብሔር ክብር ሰጥቷልና። እነዚህን ህፃናቶች መንፈስ ቅዱስ የርስታቸው መያዣ የሆነውን መንፈስ ቅዱስ ከከተትንባቸው፣ ኢየሱስን ካወቁ መቼም ከእግዚአብሔር ቤት አይሄዱ። በልጅነታቸው ነው ኢየሱስን ማስተዋወቅና ኢየሱስን እንዲከተሉ ማድረግ ያለብንና ሰይጣን ደግሞ ይሄ አበሳጭቶታል፣ አናዶታል። የሚገርመው ይሄ በሆነ እንግዲህ በሁለተኛው ሳምንት ላይ ነው የህፃናቱ ክፍል የሰመጠው ወደ ምድር እና ህፃናቶች አምልጠውታል፣ አያገኛቸውም። ስለዚህ ቅዱሳን ተባብረን እንስራ። ጎፈንድሚም ከፍተናል እንድታግዙ እንዲሁም ደግሞ የቤተ ክርስቲያኗን አካውንት አስቀምጠናል። የንግድ ባንክን፣ የሁሉንም የአዋሽን፣ የአቢሲኒያን አስቀምጠናል። በኢትዮጵያም ከኢትዮጵያ ውጭ ያላችሁ ከኢትዮጵያ ውጭ ያላችሁ ጎፈንድሚ ላይ መርዳት ትችላላችሁ። አገር ውስጥ ያላችሁ ደግሞ የቤተ ክርስቲያኗ አካውንት አለ በሱ ደግሞ ማስገባት ትችላላችሁ። እና መልሰን ገንብተን ልጆቻችንን እንደገና ማስቀጠል አለብን። አምልኳችንንም መቀጠል አለብን። ይሄንን ሳልላችሁ አላልፍም። መቼ እንደምንሄድ ስለማናቅ ቶሎ ቶሎ የእግዚአብሔር መንግስት ስራ አብረን እንስራ እላለሁ። ጌታ አብዝቶ ይባርካችሁ። ትልቅ እግዚአብሔርን የምናገለግልበት እርሻ ተከፍቶልናል። በዚህ ላይ ዘራችሁን ዝሩ። ይሄን ዘር ስትዘሩ ደግሞ በሰማይ ታጭዳላችሁ፣ በምድር መቶ ጥፍ ይሆንላችኋልና እግዚአብሔር አብዝቶ ይባርካችሁ ማለት እፈልጋለሁ ተባረክ ፓስተር ይሄ እናመሰግናለን እንግዲህ ተመልካቾቻችን ፓስተርም እንዳለችው ሁላችንም የራሳችን አስተዋጽኦ በማድረግ እንግዲህ ከቅድም ጀምሮ እንዳያችሁት በብዙ የኛ ድጋፍ የኛ አብሮነት የሚያስፈልገው እርሻ ነው አይደል የእግዚአብሔር መንግስት ስራ የሚሰራበት ብዙዎች ወደ እግዚአብሔር መንግስት እየመጡበት ያለበት ቦታ ነው የበኩላችሁን አስተዋጽኦ እንድታደርጉ ስክሪኑ ላይ በምትመለከቱት የባንክ አካውንት ድጋፍ እንድታደርጉ ሳፖርት እንድታደርጉ በአካልም መጥቶ መጎብኘት ይችላሉ፣ አይደለ? በአካልም በመምጣት ደግሞ በመጎብኘት ከዚች ቤተክርስቲያን ጎን እንድትቆሙ በጌታ ፍቅር እንጠይቃችኋለን። ከጎናችን ስለምትቆሙ እናመሰግናለን። ጌታ ኢየሱስ የባርካቸው። ፓስተር ጌታ ከአንቺ ጋር ይሁን። በተለየ መንገድ ደግሞ በደንብ ወደ ውስጥ ገብቶ አዲስ ቤተክርስቲያን አዲስ ህንጻ እንደሚገነባ አምናለሁ። ጌታ ከአንቺ ጋር ይሁን። ተባረኪልኝ።